ዓለም ላይ በጥብቅ ከሚፈለጉ ሰዎች መካከል አንደኛው ነው። ሰውየው ከአራት ነጥብ አምስት ቢሊዮን ዶላር በላይ ያጭበረበረ ሰው ነው። ይህ ገንዘብ በቁሳቁሶች የተተመነ ሳይሆን ላሻው ዓላማ የሚመነዝረው በእጁ የሚገኝ ጥሬ ገንዘብ ሲሆን ሰውየውን ካሽ በመመንዘር ዓለም ላይ ማንም የሚስተካከለው አልነበረም እንደማለት ነው። እሱም ገንዘቡን አሻሸ ገዳሜ ብሎበታል። በተለይ በቁማር ቤቶች እና የምሽት ጭፈራ ቤቶች እንደሱ ዝናን ያተረፈ እፈን ዓለምን ቢዞሩ የማይገኝለት ከሚጎነጨው መጠጥ ብቻ በአንድ ምሽት በመቶ ሺዎች የሚቆጠር ዶላር የሚበትን ነው። ምን ይሄ ብቻ። ሰውየው እየግል ሊሆኑ ጀቶች አሉት። እጅግ ውድ የተባሉትን የፒካሶን ስዕሎች በሚሊየን ዶላሮች እንደ ቀልድ መዥረጥ ጠርጎ ይሸምታል። እጅግ ቅንጡና በተዝናኖት የተሞላ ህይወትንም ይኖራል። ብቻ እየሰውየው ሕይወት ዶልፎ ፎል ስትሪት የተሰኘው ፊልም ላይ ያለውን ዋና ገጸ ባሪን ይመስላል። በጣም አስገራሚው ነገር ይህን ስለ ገንዘብ የማጭበርበር የሚተርከውን ፊልም በገንዘብ የደገፈው ይኸው የዛሬው ባለታሪካችን። ገንዘቡን ያገኘው አገሩን ሙልጭ አድርጎ በመዝረፍና በማጭበርበር ሲሆን አጭበርብሮ ያጋበሰውን ገንዘብ ስለ ገንዘብ ማጭበርበር የሚተርከን ፊልም ስፖንሰር ማድረጉ አጃይብ ያሰኘው ነዋል። ከአንዲት ማሌዥያ ከምትባል ትንሽዬ አገር ተነስቶ የሆሊውድ ቁልፍ ሰዎች ጓደኛ፣ የታዋቂ ሞዴሎች ፍቅረኛ፣ በዓለም ላይ አለ የተባለ አጭበርባሪ መሆን የቻለ አነጋጋሪ

ሰላም ጤና ይስጥልን ውድ ቤተሰቦቻችን። ለዛሬ በዓለም የማጭበርበር ታሪክ ወደር ስለሌለው ሰውና አጭበርበረው ባገኘው ገንዘብ ፊልም መሰል ህይወት ሲመራ ስለነበረው የማሌዥያው አነጋጋሪ ሰው ጆሎ አጃይብ የሚያሰኝ ታሪክ እናካፍላችኋለን። ለተለመደው ለቻናላችን አዲስ ሲሆናችሁ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግና ና የደውሏን ምልክት ምጫን፣ ቤተሰብነታችን ይጠንክር የሚለው የዘወትር ግብዣችን ነው። ጆሎ የተወለደው ፓናይ በምትባል የማሌዥያ ደሴት ሲሆን ወላጆቹ በ1998 ወደ እንግሊዝ በመዛወራቸው ወደዛው ሄደ። ይህ አጋጣሚ ደግሞ ጆሎም የወደፊት ዕጣ ፈንታውን የተለመበት አጋጣሚ ሆነ። ቤተሰቦቹ ባለጸጋ የሚባሉ ሲሆን በእንግሊዝ እሱ በሚማርበት ትምህርት ቤት ይማሩ የነበሩትም የሀብት ደረጃቸው ይለያይ እንጂ ሁሉም ከከበርቴ ቤተሰብ የተገኙ ናቸው። አብዛኞቹ ልጆች የነገስታትና የነዳጅ ነጋዴዎች ልጅ ሲሆኑ እሱ የሚሊዮነር ልጅ የሚውለው ደግሞ ከቢሊዮነር ልጆች ሴቶች ጋር ነበር። ታዲያ በአንድ ወቅት ጆሎ በሚማርበት በዚህ ትምህርት ቤት ከናጠጠ ቤተሰብ የመጡትን እየከበርቴ ልጆች ወዳጆቹ አደረጋቸው። የትምህርት ጊዜ ሲያበቃ ለረፍት ወደ ሀገሩ ማሌዥያ በመውሰድ ቅንጡ መርከብ ተከራይቶ የራሱ ንብረት አስመስሎ በሚገባ ያዝናናቸውም ጀመር። እነዚህ የቢሊዮነር ልጆች እሱም ከነርሱ አንዱ እንደሆነ እንዲያምኑት አድርጓቸዋል። እሱ ምንም ቢቸግራችሁ እኔ መፍትሄ የማልሰጠው ጉዳይ የለም ከማለት ባለፈ ብሩናይ የምትባል ትንሽና ከበርቲ ሀገር የንጉሳውያን ቤተሰብ አባል እንደሆነ ማሳመናቸው፣ ደግሞም የማስመሰሉ በሚገባ ሰርቶለታል። ከእግር ኳስ ተጫዋቾችና ታዋቂ ሞዴሎች ጋር ሳይቀር ቅንጡ በሚባሉ የምሽት ቤቶች አለማቸውን መቅጨት ጀመሩ። እነዚህ ነገሮች መካከል ሁሉ ግን ጆሎ ታላቅ አላማውን አስቦና ቅሮ ነበር እየተንቀሳቀሰ ያለው ። ጆሎ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ አሜሪካ ወደሚገ የሚገኘው ዋርተን ዩኒቨርሲቲ አቀናም። በዛም ቀድሞ የጀመረውን ዝናውን በመገንባት ላይ አተኮረ። ለምሳሌ ዩኒቨርሲቲው ለሚያሳትመው ጋዜጣ ጽሁፎችን ይጽፍ የነበረ ሲሆን በእነዚህ ድንቅ ጽሁፎቹ ብዙ አድናቆትን አተረፈ። ዳሩ ግን አንዱም የራሱ ጽሁፍ ያልነበረ ሲሆን የዎል ስትሪት ተንታኞችን ጽሁፍ ቀድቶ እያመጣ እንደሆነ ሊነቃበት ባለመቻሉ በዩኒቨርሲቲው የተወደደና ዝነኛ ሰው ለመሆን አብቅቶታል። ለዚህ ስብዕና ግንባታ ሲልም ያለ የሌለውን አውጥቶ ቅንጡ የተባለችውን መኪና ያሽከረክራል። የማሌዥያሉ እንደሆነ ማስወርቶ በበረካቶች እምነትን አግኝቷል። ዩኒቨርስቲው የናጠጠ ሀብት ካላቸው ቤተሰቦች የተገኙትን እያደነ ወዳጆቹ ማድረጉና ይህ ከፈለገው የመወዳጀት ችሎታው የኋላ ኋላ ጎበዝ አጭበርባሪ ለመሆን አግዞታል። በአንድ ወቅት በዛው በዩኒቨርሲቲ ቆይታው እጅግ ግዙፍ የልደቱን ድግስ አዘጋጀ። ያኔ ወጣት አሸሸ ገዳሜ የሚያስደስተው ቢሆንም እነዚህ ተግባራቱ ግን ከመዝናናት ባለፈ ነገ ሰርፍ የሚያፍስበትን ኢንቨስትመንት ማፍሰሱ ነበር። ድግሱ ካለፈ በኋላ ግን ድል ያለውን ዝግጅት ላሰናዳለት የምሽት ቤት የሚከፍሉ አቶ እንኳን ብዙ ተንከራቷል። ደግነቱ በዛ ቅንጡ ድግስ ላይ የታደሙት ሁሉ ስለዚህ ጉዳይ አያውቁም። ዋናው ነገር አላማውን አሳክቷል። የተከበረ ሰው ተብሏል። ከተከበሩት ጋርም ወዳጅነት መስርቷል። ለዚህም ስለ ማንነቱ፣ ስለ ሀብት መጠኑ ቀጥፏል። አዲስ የዘረጋውን ኔትወርክ ተጠቅሞም ወዲያው ከአረብ ወዳጆቹ ጋር በመነጋገር መካከለኛው ምስራቅ የመዝናናትና የጉብኝት ፕሮግራም አዘጋጀም። በነዳጅ ገንዘብ የፈረጠሙት እነዚህ የአረብ አገራት ብዙ ገንዘብ በጥሬ የሚንቀሳቀስባቸውና የፋይናንስ ቁጥጥራቸው ላላ መሆኑ ደግሞ ለጆውሎ ተመራጭ ኢላማ ሆኗል። የመካከለኛው ምስራቅ የተዝናኖት ፕሮግራሙን ካከናወነ በኋላ ለምርቃቱ ወደ ዩኒቨርሲቲው ተመለሰ። ቀጥሎም ደ ዊንቶን ግሩፕ የተሰኘ የራሱን ድርጅት አቋቋመ። የዚህ ድርጅት ዋና ዓላማም ወደ ማሌዥያ ሄደው በኢንቨስትመንት ስራዎች ላይ መሰማራት ለሚፈልጉ የመካከለኛው ምስራቅ ከበርቲዎች ምቹ ሁኔታ መፍጠር ነበር። ጠቃሚ ሰው ሆኖ ለመታየት እጅግ ቅንጡ ቢሮዎችንም አከታትሎ ከፈተ። ለዚህ የሚሆን በቂ ገንዘብ ባይኖረውም ምስጋና፣ በአካባቢው ላለው ባንክ ለዚህ የሚሆን ያላበድሮታል ለመጨረሻም በመጨረሻም ከከባድ ሚዛኖቹ ጋር በፈጠረው ግንኙነት መክፈል ጀመረ። በእንግሊዝ የሁለተኛ ደረጃ ትምህርቱን ሲማር ካፈራቸው ጓደኞቹ መካከል ሪዛ አዚዝ አንዱ ነው። አዚዝ የማሌዥያ መንግስት ከፍተኛ አመራር ነጂብ ራዛቅ እንጀራ ልጅ ነው። ጆሎ ይህንን ድርጅቱን ሲከፍት ነጂብ ራዛቅ ማሌዥያ ምክትል ጠቅላይ ሚኒስትር ሆኑ። ይህንን ሰው መቀራረብ ጠቃሚነቱ ያልጠፋው ጆሎ የእንጀራ ልጁ ጓደኛ መሆኑ ብቻ በቂ እንዳልሆነ ስለተረዳ ለባለስልጣኑም ጠቃሚ ሰው መሆኑን ማሳየት እንዳለበት አሰበ። ማሌዥያ በወቅቱ በኮንስትራክሽን ስራዎች ላይ የሚያግዟት ታላላቅ ድርጅቶችን በማማተር ላይ የነበረችበት ወቅት መሆኑ ደግሞ ለጆሎ ሌላ ሰርግና ምላሽ ስለሆነለት በመካከለኛው ምስራቅ የፈጠረውን ግንኙነት ጠቅሞ በማሌዥያ ሙአለ ነዋያቸውን እንዲያፈሱ ሁነኛ የማጓባት ስራ ሰራ። ጆሎና ምክትል ጠቅላይ ሚኒስትሩ ነጂብ ራዛቅ ታላላቅ የአረብ ኢንቨስተሮችን ወደ ማሌዥያ በማምጣታቸው በሀገሬው ሰው ከበሬታ ማግኘት ቻሉ። በዚህ ስራ ጆሎ ብዙ ገንዘብ ባይሰራበትም በሀገሪቱ ጠቅላይ ሚኒስትር ግን የሚወደድና የሚታመን ሰው ሆነ። እሱም ወዳጅነቱን የበለጠ ለማጠናከር ለጠቅላይ ሚኒስትሩ ባለቤት ውድ ጌጣጌጥና ቅንጡ እቃዎችን በስጦታ ከመስጠት አልፎ ጭራሽ ለልጆቹ የትምህርት ቤት ወጪም የሚከፍለው እሱ ሆነ። በዚህ የተነሳ ከጠቅላይ ሚኒስትር ነጂብ ራዛቅ ጆሎን በሙሉ ልባቸው አመኑት። ጆሎ ከጠቅላይ ሚኒስትሩ ጋር ያለው ግንኙነት በሚፈለገው ደረጃ ላይ መሆኑን ልብ ሲል የልቡን ሀሳብ ተናገረ። ማሌዥያ ልክ እንደ መካከለኛው ምስራቅ ሀገራት የኢንቨስትመንት ፈንድ ቢሮ እንድታቋቁም ጠቅላይ ሚኒስትሩን በማግባባት እንዲከፈት ያስደረገ ሲሆን፣ ቢሮው በመላው ዓለም ኢንቨስት ማድረግ ደግሞ አላማውን አስባለ። በጆሎ ሀሳብ ጠንሳሽነትም ሀገሪቷ ዋን ማሌዥያ ዲቨሎፕመንት ብርሃር የተሰኘ ተቋምን መሰረተች። በሀሳብ ደረጃ እየተቋም የሀገሪቱን ኢኮኖሚ ለማበልጸግ በቱሪዝምና ኃይል ግንባታ እንዲሁም የስራ እድል ፈጠራ ላይ ለመስራት ያለመ ነው። ነገር ግን አይናውጣው ጆሎ ጠቅላይ ሚኒስትሩ ይህን ድርጅት እኔ በመራው አንተ ዳግም እንድትመረጥ ለማስቻል በቂ ገንዘብ ከተቋሙ እንጠቀማለን፣ ብዙ የፖለቲካ ስራዎችንም እንሰራለን በሚል ማግባባት ቻለ። ጠቅላይ ሚኒስትር ነጂብም ሀሳቡ ሁለቱንም የሚጠቅም ስለመሰላቸው ይሁንታቸውን በመስጠት በይፋ የፈንዱ የበላይ ጠባቂ ጠቅላይ ሚኒስትሩ ቢሆንም ወደውና ፈቅደው የፈላጭ ቁራጭነት ሚናውን ለጆሎ አሳልፈው ሰጡ። በዚህም ጆሎ ሲያለሙ የነበረው ተሳክቶለት የማሌዥያን በቢሊዮን ዶላር የሚቆጠር ሀብት የሚያንቀሳቅሰውን አቋም እንዳሻው የሚዘውርበት እድል አገኘ። ይህን እድል እንዳገኘም ለእርሱ የሚታመኑለትን ሰዎችም በስሩ ቀጠረ። ኩራት በኋላም አንድ ፈንድ የሚለቅለትን ፕሮፖዛል ከሳውዲ ወዳጆቹ ጋር ተማክሮ አቀረበ። ይህ ፕሮፖዛሉ ሀገሪቱ ከፔትሮ ሳውዲ ድርሻ መግዛት አለባት የሚል ሲሆን፣ የጠቅላይ ሚኒስትሩን የሚሆን ታማግኝቱ በወቅቱ በተቋሙ ውስጥ የነበረውን አንድ ቢሊዮን ዶላር ሙጥጥ አድርጎ የወሰደ ሲሆን እሱ ግን ለዚህ ድርጅት 300 ሚሊዮን ዶላር ብቻ ልኮ የተቀረውን 700 ሚሊዮን ዶላሩን ጉድስታር ሊሚትድ በተባለ ድርጅት ስዊዘርላንድ በሚገኝ የባንክ አካውንቱ ገቢ ያደረገው ይህ ድርጅት ባለቤቱ በውል የማይታወቅ ገንዘብ ለማጭበርበር ጥቅም ላይ የሚውል ሲሆን፣ በተዘዋዋሪ ጆሎ ይህንን ሰባት መቶ ሚሊዮን ዶላር በቀጥታ ወደ ኪሱን የከተተው። የገንዘቡ ቁጥር ቢያስደነግጥም ጆሎ ግን ይህንን የሚያህል ገንዘብ ቀለል አድርጎን ያጭበረበራቸው በእርግጥ ጥቂት ሰዎችን አፋቸውን ለዘጉበት ከድርሻው አቅምሷቸዋል። የጆሎ የማጭበርበር ታሪኩ ግን ገና መጀመሩ ነበር። ብዙ ባለ ሀብቶች ንብረታቸው በቁሳቁስ የሚለካ ሲሆን የዚህ ጉደኛ ሰው እየጆሎ ግን ለየት ባለመልኩ በጥሬ ገንዘብ ባንክ ውስጥ ቁጭ አለ ገንዘብ ነው። ታዲያ ጆሎ በዚህ የተዘረፈ ገንዘብም ቅንጡ ህይወትን መኖር ጀመረ። እጅግ ውድ የሚባሉ መኪኖችን፣ ቤቶችና ሆቴሎችን ጭምር ገዛ። እያንዳንዱ ምሽትም ከመሸታና ቁማር ቤቶች የማይታጣ ሰው ሆነ። በላብ የተገኘ ገንዘብ አይደለምና ጆሎ ከጥቅምት 2009 እስከ ሰኔ 2010 ባለው ጊዜ ብቻ ከጓደኞ

ከ85 ሚሊዮን ዶላር በላይ ለግል ጀት፣ ለቁማር የሆሊውድ ተዋናያንና እውቅ ሞዴሎችን ለመጋበዝ አውጥቷል። በአሸሼ ግዳሜውም ከሁነኛ ሰዎች ጋር መተዋወቁንና ጓደኛ ማድረጉንም ላፍታ አልቦዘነም። ከሳውዲ ፔትሮ ነዳጅ ልግዛ በሚል ከፈንዱ ያጭበረበረውን ገንዘብ ከፍ ካሉት ሀብታሞች ጋር መተዋወቂያ አድርጎ መጠቀም እንዳለበት የተገነዘበው ጆ በፖከር ጨዋታ በሚሊዮን ዶላሮች ይሸነፋል። አንድን ታዋቂ አርቲስት ፓርቲው ላይ እንዲገኝ ብቻ በመቶ ሺዎች ዶላር እየዘገነ መስጠትም የሚታወቅ በት መለያ ሆነ። ብቻ ገንዘብ አወጣጡ ተዝቆ የማያልቅ ሀብት ቢኖረው ነው አስብሏል። ሁሉንም እርሱ ግን ነገ በብዙ ለመሰብሰብ የሚያመቻቸው ሲሆን ከነ ሊዮናርዶ ዲካፕሪዮና ሌሎችም ጋር ወዳጅ መሆኑ ትኩረት እንዲስብ አስችሎታል። ታዋቂዋ ኪም ካርዳሽያን ስታገባ እንኳን ይኸው ባለታሪካችን በስጦታ ያበረከተላት ፌራሪ መኪና ነበር። ላገኛቸው ታዋቂ ሰዎች ሁሉም በእውቅ ዲዛይነር ተሠሩ ውድ እቃዎችን እንደ ቀልድ መስጠት ለልደቱ ብቻ በአንድ ምሽት ከአስር ሚሊዮን ዶላር በላይ አውጥቶ ካንያ ዌስት ብራድሊ ኩፐር፣ ሮበርት ዴ ኒሮ፣ ማይክል ፊሊፕስ፣ ኪም ካርዲሽያን፣ ፓሪስ ሂልተን፣ ጋንግናም ስታይል እና ሌሎችም ዝነኞች እንዲገኙ ያደረገ ሲሆን ሌላው ቀርቶ እንኳን ተወለድክን የዘፈነችለት ታዋቂዋም ብሪትኒ ስፒርስ ነበረች። በዚህና በሌሎችም የጆሎ ስምና ዝናም በእጅጉ ከፍ አለ። የከተማዋ መነጋገሪያ ይኸው ማሌዥያ ይሆነ። አብዛኛውን ከማሌዥያ ልማት ፈንድ የዘረፈውን ረብጣ ገንዘብ አዳዲስ ወዳጆች ለማፍራትና ቅንጡ ህይወት ለመኖር የተጠቀመበት ሲሆን በተረፈችው ግን ህጋዊ ስራ ሊሰራ አባተ ማሰብ በሎስ አንጀለስ ሕይወት የምቸው ትኖሩለት ስለነበር ወደ ሆሊውድ ጎራ ብሎ ሬድ ግራኔት ፒክቸርስ የተባለ የፊልም ፕሮዳክሽን ድርጅትን ፈንድ አደረገ። እዚህ ግን ልክ በማሌዥያ እንዳደረገው የድርጅቱ ባለቤት እርሱ ሆኖ አልቀረበም። ሚያቆንም ሊዮናርዶ ዲካፕሪዮ የሚተውንበትን ዎልፍ ኦፍ ዎል ስትሪት ፊልም ከአንድ መቶ ሚሊዮን ዶላር በላይ በጅቶ እንዲሰራ አደረገ። ፊልሙም በስኬት የተጠናቀቀ ስራ ነበር። ቀጥሎም በኤሚ የሙዚቃ ፕሮዳክሽን ድርጅት ውስጥ ድርሻ አገኘ። በዚህ ሰዓት የጆሎ ወቅድ የነበረው ግዙፍ የሚዲያ ኢምፓየር መገንባት ነበር። ከነዚህ ሚዲያዎች በሚያገኘው ጠቀም ያለ ትርፈም ከሀገሩ የዘረፈውን የመመለስ ሀሳብ የነበረው ቢሆንም ግን ደግሞ አባካኝነቱም አልተወምና ቀድሞ የሰረቀው ሲያልቅ ሌላ የሚዘረፍ ማማተር ጀመረ። ቲም ሊስነር መቀመጫውን አሜሪካ ያደረገ ጎልድማን ሳቺስ የተሰኘ የኢንቨስትመንት ባንክ የኤዥያ ቅርንጫፍ ስራ አስኪያጅ ነው። ጆሎም ለቀጣይ ዘርፊያው ብዙ ሲመቻቸው ከርሟል። የግል ጄት አስመድቦ ወደ እርሱ በማምጣት በዓለም ውዷ መርከብ ላይ አዝናንቶታል። በቅንጡ መዝናኛዎች አለሙን እንዲቀጭ ካደረገው በኋላ ፍላጎቱን ገለጸለት። ድርጅቱ የማሌዥያ ኢንቨስትመንት ፈንድ ከቦንድ ሽያጭ ብዙ ገንዘብ እንዲሰበስብ እንዲረዳው ማድረግ ነበር ሀሳቡ የኢንዶኔዥያ ኢንቨስትመንት ፈንድም በ2013 3 አምስት ቢሊዮን ዶላር በላይ ከቦንድ ሽያጭ ሰበሰበም። ይህንን ተግባር ከጎልድማን ሳቺ ጋር በትብብር ባይሰራ ኖሮ ማንም ባለሀብት ደካማውን የኢንዶኔዥያ ኢንቨስትመንት ፈንድ አምኖ ቦንዱን አይገዛም ነበር። እንደተለመደው ጆሎ ከዚህ ገንዘብም ላይ አንድ ነጥብ አራት ቢሊዮን ዶላሩን ሙልጭ አድርጎ ወደ ኪሱ ከተተ። ትክክለኛ ድርጅት አስመስሎ ለሽፋን በሚከፍታቸው ድርጅቶቹ ስም ገንዘቡ ለስራ እንደዋላ አድርጎ እየላከ ከእይታ መሰወርና ሰዎችን ማሳመኑ ቀላል ሆነለት። ጥቂት ብቻ ለስርቆቱ ተዘዋዋሪዎች አቅንሶ ይህንንም ገንዘብ ይዞ የተለመደውን የቅንጦትና አባካኝነት ህይወቱን ገፋበት። ታዋቂ የጥበብ ስራዎችን፣ ግዙፍ ቤቶችን፣ ዘመናዊ መኪኖችን ብቻ ያልገዛው የለም ጆሎ እንደ ግል ባንኩ ሲጠቀምበት የከረመው የማሌዥያ ኢንቨስትመንት ባንክ በድምሩ ከ4.5 ቢሊዮን ዶላር በላይ ነው የተዘረፈው ማሌዥያን ያሳድጋል የተባለለት ተቋሙ የግለሰቡ ኪስ ማደለቢያ ብቻ ሆነ ጠቅላይ ሚኒስትሩም ጆሎ ከመካከለኛው ምስራቅ ጋር እንደሚያቀራርባቸውና ብዙ ባለ ሀብቶችን ወደ ሀገራቸውን እንደሚያመጣ በመተማመን እምብዛም ጫና ሲያደርጉበት ያልተገደበ ስልጣን ሰጥተውት ቢቆዩም ህዝቡ ግን መጠየቅ ጀመረ ይህ ድርጅት ምንድነው የሚሰራው ቃል ገቡት ፕሮጀክቶችስ ከወዴት ናቸው? ሌላም ሌላም። ጆሎ ግን የጠቅላይ ሚኒስትሩ አሁንም ከጎኑ ናቸውና ብዙም አላሳሰበውም። እሱም የጠቅላይ ሚኒስትሩን የፖለቲካ ስራዎች ለመስራት የገንዘብ ድጋፍ ያደርጋል። መሪውን የተወደዱ ለማስባልም በጎ አድራጎት ስራዎችን በስማቸው እየሰራ ቀጠለ። በ2015 ግን ያልተጠበቀ ተፈጠረ። አንድ ውስጥ ታዋቂ የጆሮን ጉድ በየሚዲያው ዘረገፈው። ይህን ተከትሎ በርካታ ማሌዥያውያን ጠቅላይ ሚኒስትሩም ተባባሪ ናቸውና ስልጣን ይልቀቁ ሲሉ አደባባይ ወጡ። ሰውየው ግን ከመንበራቸው ልቅንቅ አላሉ። ጆሮም የነኔዮት አልፈለገውም። ሂደቶች እንዲህም እንዲያም እያሉ ቀጥለው። በ2018 ላይ ግን ጠቅላይ ሚኒስትር ነጂብ በምርጫ ተሸነፉ። የእሳቸው ፓርቲ በምርጫ ሲሸነፍ ከ60 ዓመታት በኋላ ለመጀመሪያ ጊዜ ነበር። እዚህ ጋር ፓርቲውም ሆኑ ጠቅላይ ሚኒስትሩ ጆሎ ዝርፊያ ዋጋ እንዳስከፈላቸው አልተጠራጠሩም። እንጂ ምርጫውን ከተሸነፉ በኋላ ከሀገር ለመኮብለል ቢሞክሩም ቋሚዎች አየር ማረፊያ ወጥተው በመመለስ የቁም እስረኛ ማድረግ። ፖሊስ መኖሪያ ቤታቸው ገብቶ ሲፈትሽ ከ270 ሚሊዮን ዶላር የሚገመት ንብረት ያገኘባቸው ሲሆን አብዛኞቹ ቅንጡ ጌጣጌጦች ነበሩ። 28 ሚሊዮን ዶላር ደግሞ በጥሬው ነበር የተገኘባቸው። ቼስ ከዚያስ አይባልም። ሰውየው በሙስና ክስ ዘብጥ እያወረዱ በተደራራቢ አራቢ ወንጀሎች ተከሰውም የ12 ዓመት እስር ተፈረደባቸው። ጆሎስ ቀጣዩ ጥያቄ ነው። ጆሎ ንጥ ይግባ ስምጥ የሚታወቅ አንዳችም ነገር የለም። የቻይና መንግስት ጥገኝነት ሰጥቶት በሻንካይ ይገኛል የሚሉ ጭምጭምታዎች ቢሰሙም እስካሁን ድረስ ከተጠያቂነት አምልጦና ያልታወቀ ቦታ ላይ ፈታ ዘና ብሎ አሁንም የነጻነት አየር እየተነፈሰ ሲሆን፣ አንጡራ ሀብታቸውን የተዘረፉት ማሌዥያውያን ግን እዳቸውን ታቅፈው ቀርተዋል። ወደ ቤተሰቦቻችን የዛሬው መቆያችን ሊያዳመጣችሁትን ይመስል ነበር። በቅታይ እናንት ቤተሰቦቻችን ቢቀርብለን የመትሉትን ኮመንት ማስቀመጫው እንድታሳውቁን እንዲሁም የተሻሉ ስራዎችን ይዘ እንድንቀርብ ሰብስክራይብና ና በማድረግ ማድረግ ይህን ቻናል ሌሎች እንዲዳረስ እንድታደርጉልን በአክብሮት እንጠይቃለን። መልካም ጊዜ።